ስለዚህ አብራችሁ ደግሞ የነበራችሁ ሰዎች ዋጋ የከፈላችሁ ሰዎች እናመሰግናቸዋለን። ታንኪ ዩ ልፋታችሁ ውጤት አግኝቷል። ነገም የሰርካለምን ውጤት አይተን ልጆቿ ደግሞ ተገናኝተው አድገው አብረው በአንድ ላይ ሲኖሩ ደግሞ የሁላችንም ሰርፕራይዝ ይሆናል። ነገ ሻማ አብረን እናበራለን ማርቲ እነዚህ ከስር ምንጫቸው ተለምን ሚል አታረጊያቸው አባሪያቸው እንዳይነሽንጫቸው ብለን ነው። ምክንያቱም ውጤቱ ይሄ ስለሆነ ውጤቱን አብረውን በደንብ ይዩት ብለን ነው እኮ ማስገቸውቸውመች እስከዛሬ አልሰጠናቸውም፣ አልሰማናቸውም እኮ ግን እናንተ እንዳይደብራችሁ እኛ ለምደናቸዋል። ስንት ማስፈራሪያ ያለው መሰለክ። በውስጥም ይወቃቸው፣ የእሷ ተባባሪ መሆናቸውንም ህዝብ ይወቃቸው ማርትዬ የሷ ተባባሪ ለማግኘት መሆናቸውን አቅማቸው ይሄ ነው እኮ ምንም ትክክለኛ አይምሮ ያለው ሰው ከመጀመሪያ ጀምሮ እስከ መጨረሻ እያየ ነው ይሄ ነው አሁን አቅም ካላችሁ ሰርካለም ብቻዋናት ውሰዷት ጸበል ይመቻል ህክምና ውሰዷት ጸበል ውሰዷት በገንዘቧ አትተዳደሩ የራሳችሁን ህይወት ኑሩ አሁን አግዟት እስኪ ጀግና ከሆናችሁ ለማሰር ይመቻል ጸበል ለመውሰድ ይመቻል፣ ቸርች ለመውሰድ ይመቻል፣ ህክምና ለመውሰድ ይመቻል። ከልጆቿ ጋር አዎ ከባድ ናት። ለብቻዋ ግን ብዙ መስዋዕትነት ብትከፍሉ በጣም ቀላል ናት። በገንዘቧ ብቻ አትብሏት ማለት ከእግዚአብሔር ምድራዊ ልትኖሩ ትችላላችሁ፣ ሰማይ ቤት ግን ትጠየቃላችሁ። ስለዚህ አበቃ፣ በቃ ከሰርካለም መተዳደር አበቃ። ይህ ነው እውነታው። እሺ ሀሳብ ያላችሁ ሰዎች አንዳንድ ቁጥር

ሚውት ነው እንጂ ብሎክ ቤቱን ይጎዳል። አናደርግም። እኔ እቺ ልጅቷ ብትገባ እንደውም ደስ ይለኝ ነበረ ብታወራ። አትገባም እኮ ጉሪ ብቻትም። አትገባም እኮ ስድብ ብቻ ነው እንጂ ጉሪ ብቻትም የሳብኳት ነበር። አትገባም እኮ አዎ፣ አትገባም። ማያት ጉሪ ብቻ ናት

ሜሎና እንትን ልትላት የነበረችው ነች እኮ። በውስጥ እየሰደበችን ምናምን ነው ያልኩሽ፣ እየሰደበች ነበርቻው ያታት። ለኛ ምንም ማያደርጉልንም ውሾች፣ ምንም አያደርጉልንም። እግራችን ስር ዝም ብላችሁ ተልከስከሱ። ስድብ ነው አቅማችሁ፣ ጻፉ በቃ አለቀ፣ ፈቀድንላችሁ እኮ ስድብ። ስለዚህ ከቻላችሁ ደግሞ ቻሌንጅ አርጉን፣ ሀሳብ ካላችሁ። ከዛ ውጪ ግን እግር እግራችን ስር እየሄዳችሁ ላስ ላስ አርጉን ችግር የለም። ሚዲያ ላይ ነን ያለ ነው። ለምን ተነሳን? አንድ ልብ አቅማችሁ፣ ይሄ ስለሆነ ማለት ነው። እኛ አቅማችን በተግባር እያሳየን ነው። ጀግኖች ነን፣ እንችላለን፣ እንኮራለን፣ እናወራለን። የእናንተ አቅም ደግሞ መልከስከስ ነው እንደ ውሻ፣ ለዚያውም ልክስክስ ውሻ። እንደውም ክብር አለው። አቅማችሁ ይሄ ነው። በእናንተ ልጆች ነግዱ፣ እራሳችሁን የምትቸረችሩ ሴቶች፣ በሰው ልጅ መነገድ የምትፈልጉ ሴቶች እራሳችሁ ነግዱ። እነ ማርታ ጋ መድረስ ሌላ ታሪክ ነው። የኔ ፋሚሊ፣ የዚህ ፋሚሊ እንኳን ከአንቺ ጋር አይገናኝም ሲጀመር። ስለዚህ ሁል ጊዜ እንችላለን፣ እናደርጋለን፣ እናሸንፋለን። ይሄ ነው በቃ። እኛ እውነት እና እውነት ይዘን ነው የምንከራከረው። አቅማችሁ ስድብ። ፈቅደናል፣ አንመጉትም። ጻፉ። በቃ ይሄ ነው። ታዲያ ምን ይሻላችኋል? መንካት አይቻልም፣ እኛን ማሸነፍ አይቻልም። ቻሌንጅ ከቻላችሁ ግቡ ብለናል፣ እየጎተትናችሁ ነው። መነጋገር ከቻላችሁ አቅም የላችሁም። አቅማችሁን እያሳያችሁ ነው። ስለዚህ ከተሸናፊ ጋር አናወራም። ብቃት ካለው ሰው ጋር ገዝት ግቡና እናወራለን። እኛ አበባ አልጠየቅንም፣ እንደሌላው እኮ ጊፍት አልጠየቅንም። ግቡና ማውራት ከቻላችሁ አውሩ ቆሻሾች። እሺ፣ ሀሳብ መስጠት የቻላችሁ ግቡና አውሩ። አስገቡኝ። እሺ፣ ጆዬ ጻፍ ጥያቄ። ይሄን እኔ ያነብልሃለሁ ችግር የለውም። ማውራትም አልችልበት ቦታ ነኝ ስላለ ጆ ብላክ አለ። ሰላም ሰላም፣ እንዴት አመሻችሁ? ማርቴ የደህና ነሽ? እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን፣ ከብሮስፋል ሜዳናአለን እንኳን አደረሳችሁ ወርሃዊ ክብረ በዓል ለቅዱስ ሚካኤል። መጀመሪያ ምን ለማለት ፈልጌ ነው፣ እኔ ለተሳዳቢ መልስ አትስጡ እቺ ሴትዮ ከዛሬ 17 ከሰባት ዓመት ጀምሮ እንዱ ስለሆነች እኔ ራሱ አልቅሼ ሁለት ቀን እንቅልፍ አልወሰደኝም። እናታችን እንደዚህ ሆነዋል ብሎ ልጇ የመጀመሪያ ልጇ እንትን ስል እና ከሰባት ዓመት ጀምሮ ነው የማውቃት እና ምን ለማለት ፈልጌ ነው፣ እንደዚህ የሚሳደቡትን ደግሞ ኒውት አድርጎ አታስገቢ፣ እንደውም ቤትሽን አታስገቢ። ስታስገቢያቸው ውስጥ ሆኖ ሪፖርት ያደረጉብሻል እንትንሽን ትክቶክ ሽን ችግር የለም። እኛ ሪፖርት አይዘጋብንም፣ ምክንያቱም እኛ እግዚአብሔር አለን። የሰው ሪፖርት አይዘጋብንም። ምንም አፈሩ ይግቡ። መወያየት ከቻሉ ይወያዩ፣ ካልቻሉ ስድብ ሆነ፣ እኛ የባለጌ ልጆች አይደለንም። እናወርዳለን። አለቀ። ኒውት ማድረግ አንድ እሱ ነው። ሁለተኛ ደግሞ እንደዚህ ውስጥ ያላችሁም ታች ያላችሁም መልካም ልብ ያላችሁ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ፣ ኮፒ ሊንክ አድርጉ። ተባርጉ። ኮፒ ሊንክ ካረጋችሁ ምንም አይሆንም። አንዳንድ ያዝ ስለማረግሽ ሪፖርት እያደረጉ ስለሆነ በጭራሽ የምሳደቡትን አታስገቢ ውስጥ፣ በጭራሽ ኒውት አርጎ ያዳመጡ። በቃ ይህ ልላችሁ ነው። ሴትየ በሴትየዋ ደግሞ ምላችሁ ዘመዶች ካላት እነተኛ እነተኛ፣ የልብ ጓደኛ ካላት ጸበል፣ ጸበል ነው መፍትያው፣ ጸበል ነው። በቃ እምነት ካላት ጸበል ነው። ጸበል ያድናታል። አለቀ። በለቅሶ ይሄ ማስረሻሻ ነው፣ እያረሳሳቸው እና ይሄን ለማለት ነው። ማርትዬ አመሰግናለሁ። ቻላቸውን እንደዚህ ስትገቡ ኮፒ ኮፒ፣ ሊንክ ሊንክ አድርጉ። ቢያንስ ሁለት ሺህ ሦስት ሺህ መግባት አለበት። ኮፒ ኮፒ ሊንክ፣ እንደዚህ ከሆነ ቫይራል ይወጣል። ማዳመሽ ማዳመሽ ብቻ ሳይሆን እኔ ቢያንስ እስካሁን ድረስ ከሰላሳ በላይ ኮፒ ሊንክ አድርጊያለሁ እና ኮፒ ሊንክ አድርጉ። እሺ፣ ኮፒ ሊንክ ሚዩት ማን ያደርጋት? ኮፒሊንክ አድርጉ። እውነቷን ነው፣ መቶ እንኳን አልገባንም ማለት። ሪፖርት የሚያደርግ አለ፣ ያው የእሷ ተባባሪዎች ስላሉ፣ አብዛኛውን አሁን የሰርካለም ቤተሰቦች ናቸው። ፋናዬ ናት፣ አዚ የዮ ተሳስታ ነው። ፋናዬ ማለት ቡልቡላ ያለችው ሌባ ያለችው እህቷ የምትቀበላት እሷ ናት። ፕሮፋይል ቀይራ የመጣችው ድምጿ ገብቶልኛል። ኦኬ አዎ ፋናይ ናት። አሁን ገብታ የወጣችው ማርቲ ለምን ነው የምትሰድቢኝ ያለችው ፋናይ ናት። ያው ፋናይ ሌባ ናት። አራት ልጆች አስቀምጣ ማለት ማርቲ የደብል ደብል እንድንሰጣት ኔትወርክ በጣም እየረበሻት ነው። ቆዮዮዬ ደብል ደብል ደብል ኔትወርክ በጣም ብዙ ጊዜ ያስወጥቷታል። አሁንም ሌሎቻችን እንትና እንበለ ደብል ጊዜ እንስጣት። ደብል ይሁን ነው ይዋለ ይዋ ብላክ የለውም መሰለኝ እሱ ስራ ላይ ነኝ ብሏል አይመችም ብሏል። ደብል ደብል ሀብል እኔ እኮ ያለ ስማችሁ ሆኖ ነው። አቤት አቤት፣ እሺ፣ ወንድና ጭራሽ በጣም አመሰግናለሁ። ይቅርታ። አዎ፣ እድል ሰጥታችሁኝ በጣም አመሰግናለሁ። ማርቲን ብዙ ጊዜ ከተከታተል ኔትወርክ ነው እኮ ተከታትዬ አለው። እያየሁ ነው ኔትወርክ ነው። ማንም ሰው አላሰጣኝም። ማርቲ በጣም እከታተላታለሁ። ማርቲ ጥሩ ነገር አሳምታቀርቢው ትናንትናም ለልጆቹ ደርሰሻል። ዛሬም ደግሞ ለእሷ ደርሰሻል። አንቺ የዜግነት ነው የሰራሽው፣ በእውነቴን ነው። አሁንም ጸጋውን ያብዛልሽ። ምክንያቱም ምን እንደሆ ታውቂያለሽ። አሁን ፍየልሽን አንበሳው ቢይዝብሽ ፍየልሽን አለመጎትሽው አንበሳውን ነው የምመጪው፣ ከኋላ ያለው መንፈስ ፍየልሽን ከጎተስሽው ይቦጨቅብሻል፣ ይጎዳብሻል። አሁን አንቺ መስራት ያያሽው እሷ ላይ ያለውን መንፈስ ወይ እሷ ላይ ያለውን እንትን ነው። አዎ ልጆቹ ኢትዮጵያዊ ናቸው፣ በጥሩ የጋንድ እንዲያድጉ እናጠቃቸው ነገ እንድንጠቅ፣ ማን ነው እንጂ የእሷን አይ ላይፍ ወይንም ሌላ አይ ላይፍ እንዲበላሽ አይደለም ያደርጋችሁት። ወሰዳችሁ ይቀን በማድረጉ እንደው ወሰዳ ያደርጋችሁ መልካም ዛይ ደግሞ እሷም ደግሞ በምን ሐኪም ቤት እንወስዳታለን ወይ ማገገሚያ ትሄዳለች፣ ወደ አይኑራ ትመለሳለች። ጥሩ ማንም ሰው ስጋ የማያደርገውን ያደርግሽው። ገባሽ? ሌላው ተጠቃሚ ስለሆነ ነው። አሁን ልመና ዘመናዊነት ሆኖ ስታይሉን ቀይሯል። አይሽ ልመና የለመደ ሰው ደግሞ መስራት አይወድም። እንዲሰራ ማድረግ ነው። እውነት ማርታ፣ የማልጠብቀው መልካም መልካም ነገር ነው ይዘሽ የምትመጪው ደስ የሚል ነገር። እንደ ኢትዮጵያ በአገኘሽው ትንሿ፣ በቃ ቴክኖሎጂ ተጠቀምሽበት፣ ለሌላው መጥፎ ነገር ሲያውል፣ አንቺ ግን በባገኘሽው አየር ሰዓት መልካም ነገር እየተጠቀምሽበት ነው። ምን ነው ምን ማድረግ የሚገባን አሁን ለእሷ መድረስ አለብን። ወደ አይሙራ እንድትመለስ ወደ ስራ እንድትመለስ ያንን የሰነፍ አስተሳሰብ የያዘችውን ከለዋ ላይ ታንሳና ወደ ስራ በሰው ሰርቶ መኖር እንደሚችል ለምኖ ብቻ አለም ወሽቶ ብቻ አለም ገባሽ። ትናንትና ስትቃወምሽ የነበረ እኮ አሁን እየማርት እየ ነበር የሚፈለገውን መመለሷ ነው። ለመወንጀል አይደለም። ጥፋተኛች ለማለት አይደለም። እንድትመለስ ነው። ስትመለስ ልጆቿን ጡንጋ ሚዩት ሚዩት። ምን አይነት ስርዓት ነው ገስ ገብቶ የማያቅሰዋል እንዴ? እና ደስ የሚነገር ነው እናንተ ላይ የማየው ሌላው የአገኘውን ቴክኖሎጂ እየተጠቀመበት አይደለም፣ እናንተ ግን እየተጠቀማችሁበት ነው። አሁንም እሷን እንዴት እንድረስ በቲክቶክ ብቻ አይደለም በእንትን አካውንት እራሱ ልከን እኮ እራሱ መጠቀም አለባት። ትታከም፣ ወደ አይምሯ ትመለስ። ጠበልም ከሆነ ጠበል፣ የባህልም ከሆነ ባህል፣ በምታምርበት ወደ አይምሯ ትመለስ። መመለሷን ነው የምንፈልገው እኮ እኛ። በቃ ዜጋችን ነች፣ እህታችን ነች። ትናንትና መልካም ነገር የሰራሽው አሁንም እግዚአብሔር መልካም ያርግሽ። በቃ የህዝብ ሰው የህዝብ ጠላ ያርግሽ፣ ሰው የሚያርፍብሽ በቃ ጽፎ የሚልብሽ ያርግሽ። አሁንም ገና እግዚአብሔር ጸጋውን ይጨምርልሽ አንቺ ለሁላችን የኢትዮጵያ አንድ ሰው ብቻ ያለሽም በቃ የሌሎች ብቻ አለሽም እና ዘመንሽ ይባረክ። ጌታ ከአንቺ ጋር ይሁን። አሁንም በህዝብ ፊትም መጎስ አግኝ። እኔ ስንት ቲክቶከር በትንሽ ነገር እንትን መቶ ነገር ሲጠቀሙበት አይቻለሁ። አንቺ ግን መልካም ነገር ሲጠቀሚበት ስላየው ደስ ብሎኛል። ጸጋውን ያብዝልሽ። ተባረክልኝ። ደስ ይል ምርቃትህ ደስ ይላል። ንግግርህ ደስ ይላል። ማለት አንደበተ ጥሩ ነህ። እግዚአብሔር ለአንተም ቆንጆ አንደበት ሰጥቷል። አመሰግናለሁ ወንድሜ ክበርልኝ። ይሄ ነው ሪያሊቲው። ማለት ክፋት የለብንም፣ መልካም ነገር ነው ያሰብነው። በደንብ ተረድቶናል። እንግዲህ የተረዳ ሰው እንደዚህ ነው የሚመርቀው የሚያወራው። አሁንም ስንለጥፋት በክፋት እንዳልሆነ ገብቶታል። ስናነሳትም ከእሷ ከሷ ላይ አትወርጅም ያለ ሰው አለ ለምሳሌ፣ በክፋት አይደለም። ዛሬ ደግሞ እሷንና ድናት ተረኛ ሆነን ነው በትክክል ነግሯቸዋል። እሱ ግልጽ አድርጎ ማለት ነው እና አሁንም ድምፅ እንሆናት ለሰርካለምም ቦታ እንዲሰጣት፣ ቦታ ማለት መሬትና መኪና እሷ የጠየቀችውን አይደለም ምለው፣ ጤናዋን ነገ ከልጆቿ ጋር ደግሞ የምትገናኝበትን መንገድ ተሽሏት፣ ልጆቿም አድገው ነገ ደግሞ እኛ በጣም የምንመሰጋገንበት ቀን ቅርብ እንዲሆን፣ ለእሷም አስቸኳይ እርዳታ ያስፈልጋታል። ይሄ ነው። በቃ በነገራችን ላይ ማርቲዬ፣ በነገራችን ላይ በመሃል ስለገባብን ነው ዛሬ ከገባሽ በኋላ ስለመጣ ነው እንጂ ታይትል ጽፈን እንገባ ነበር። ምክንያቱም ሰዎች ታይትሉን እንኳን ቢያንስ ቢያዩት ስለምን ለሰርካለም ልናወራ እንደቻለን አሁንስ እንደ እናትና ልጅ ሁሉ እያዩሽ ነው። ሰርካለምና አንቺም አትነጣጠሉ። ግን ግድ የሚል ነገር ስላለ ነው። ሴትዮዋ ልጆች ስለተወሰደባት ብቻ አይደለም። ከተወሰደ ከሀያ ቀን ምናምን ሁሉ አልፏል፣ ወደ ወሩ ሊጠጋ ነው። ብዙ ቪዲዮ ሰርታለች፣ በጣም ብዙ ቪዲዮ። ለጠቅላይ ሚኒስትሩ፣ ለክብርት ቀዳማዊት ዝናሽ፣ ለአዳነች አቤቤ ሁሉ አድርሱልኝ ብላለች። መጀመሪያ ግን የሰራችውን ግቡና እዩት ሂዱና ልጆቼ ያሉበት ሴቶችና ህፃናት ድርጅት ውስጥ ሄዳችሁ ጠይቋቸው እያለች ነው። ስፖንሰር እየፈለገችላቸው ነው። ሴትዮዋ ከጥቅም ጋር አንድ መጋኛ መጥቷታል። ግን ምንድነው፣ ቲክታክ መጥፎ ነገር እያደረገ ያባለገው ነገር ይሄ። መረዳዳትን ወደ ጠማማነት አመጣችሁ። እሷ ከእሷ በኋላ ነው ሰው እንደውም እየባነነ እነቲጂ አገልግል ሲመጡ በቀደም ልጇን የምታስፈራራዋ ስትመጣ ምናምን ያዝ አርጎ መመርመር የጀመረው በፊት ዝም ብሎ ጎፈንድሚ ነበር የሚባለው። እና ይሄ ነገር ነው እሷን ትንሽ ብልግ ያረጋት። መስራት አትፈልግም፣ መድከም አትፈልግም። ግን ብቻ መኪናም ቤትም ተገዝቶላት ቁጭ ብላ እሱም የሚጠላ ማናለን። ይሄ ነው እንጂ ግቡናዩ ቪዲዮቿ በጣም ብዙ አሉ። የልጆቿ ጉዳይ አይደለም። አስጠንቀቀዋል ሴቶችና ህፃናት እንቢ ስትል አካሄዷል። ደግሞ ቆም ብለን እናስብ። ቤተሰብ ከእሷ ልጆች ጋር ትምህርት ቤት የምታስተምሩ ነበራችሁ ከመስከረም ጀምሮ። አሁን የእሷ ልጅ የሚገባበት ትምህርት ቤት የእናንተ ልጅ አብሮ ይማራል። ያንንም ያውቀዋል ጉዳዩ በህግም በምንም አገሪቷ በጠቅላላ ስለምታውቅ ይህን ጉዳይ። እነዚህ ልጆች ግን ተወስደው በድርጅት ውስጥ ከሆኑ ግን አልማርም የሚል የለም እነሱም ስነ ልቦና ላይ ስለሚሰሩ ለዛም ነው፣ ልጆቹ መማር ስላለባቸው ነው፣ መረዳት ስላለባቸው ነው። ልጆቹ ራሱ ገና ያረፍዳሉ። ልጁ ራሱ ዛ ውስጥ ገብቶ አሁን እንደው ቪዲዮ እንደ እናትየው ቀርጾ የሚለቅልን ስለሌለ ነው እንጂ በጣም ብዙ ነገር ያደርጋል። በጣም ብዙ ለምን አይታችሁታል። ሁኔታው በጣም የተጸናወተው ልጅ ስለሆነ ስለዚህ እሱ ላይ ራሱ በጣም ያረፍዳሉ መሰራት ስላለበት ነው ልክ እንደ ልዑል እንደምናድነው ሁሉ እችም ሴትዮ እዚህ ጋር ሳይካትሪስት ያስፈልጋታል። በሚያስፈልጋት ነገር ሁሉ ከጎኗ ተሆኖ፣ ምክንያቱም ብቻውን ሆኗ እኮ ለመርዳትም ቢሆን እንደ አቅሙ አንዳንድ ሰው ነው የምትረዳው። እንደዛ ተደርጎ ከጤናዋ ጋር ግን ሰው የምትሆንበትን በቃ ኖርማል ሰው የምትሆንበትን እንጂ ዝም ብሎ እያለሙ ያለሙዲንን አይነት ኑሮ ልኑር ማለት አይሆንም። ያ ደግሞ ማለት መድከም መስራት አለባት። ሱቅም ከፍታ ይሁን ምንም ምንም ማድረጋ መስራት የምትችልበትን ነገር እንድትገባ አይምሮ መጀመሪያ መዳን አለበት። ይሄ ነው አሁን ማርቲ እያለች ያለችው። የለጠፈች ታይትል ያልሰጠችው ላይቭ ከገባች በኋላ ስለመጣ ነው። ያም ምንድነው ማርቲ ሜንሽን አርጋ ስለአወራች ነው። በድየሻለው ይቅርበይኝ፣ እውነት ተደብቃት ቀርም መውጣቷ ላይ ቀር አለች ውሸት እንደነበረ የምታወራው በራሷ አንደበት ታረጋግጣለች። ማርቲን ይቅርታ ጠይቃለች። ከዛስ በኋላ ሰው ልጅ ይቅርታ ከተባባለ በኋላ ደግሞ ስለሱ መታሰብ አለበት። ይህንን እያለን ያለ ነው ሁላችንም። ግን ድንጋት ትመጡና ከኋላዋ ብቻ ሴትዮዋን ስላያችሁ ዛሬ ምሷ ላይ ነሽ ገለመሌ ምናምን አትቸኩሉ። እንደ ሰው አስቡ። የስድብና የክፋትን ብቻ ይዘን አንሩጥ ፕሊዝ። እዚህ ጋር ማንም ህፃናት የለም ገና ሳታውቁ አንድ ነገር ቶሎ ብላችሁ ለመናገር አትሞክሩ። ይሄን ለማለት ነው። አመሰግናለሁ። አዝዬ እናመሰግናለን። ሌላ ሀሳብ ያላችሁ ሰዎች ካላችሁ ሀሳብ ስቱና ማይነገር ይሄ ነገር ቀጣይነት ሊኖረው በቻልሽው አቅም አንቺም ጊዜ ባገኘሽው መጠን ለህዝቡ ተገቢውን አዌርነስ እንዲያገኝ መደረግ አለበት። የሚሳደብ ይኖራል፣ ሚጮ ሊኖር ይችላል። ይኑር፣ የፈለገ ነገር ይሁን፣ ግን ይሄ ትውልድን የማለሆነእ እና ባገኘ ሀሳብ አይግባችሁ። ማንንም አንሰማም ብንፈራ ኖሮ አልኩህ እኮ በሰርካለም በኩል የመጣው ስድብ ዱላ፣ ዛቻ፣ ሰፈርሽ ይሄ ነው፣ ቤትሽ ምልክቱ ይሄ ነው፣ አካባቢሽ፣ ልጆችሽ ምናምን፣ ብዙ በእርግጠኛነት ሆነው ሲናገሩ የነበረ ነገር አለ። ሲከታተሉኝ እንደነበር ማለት ነው። እነሱ እኔን ሲከታተሉኝ እኔ እነሱን ሲከታተል ስለነበረ ችግር የለም ማንም ማንንም እንደማይነካ በጣም እርግጠኛ ስለነበርኩኝ እኔ በጣም ትልቅ ከነሱ በላይ ጠባቂ ስላለኝ በጣም ትልቅ ጋርድ ስላለኝ በጋርድ ተከብቤያለሁ።